በማዕከላዊ ኢትዮጵያ ክልል ስልጤ ዞን ወራቤ ከተማ ነው የምንገኘው። ይህም ቦታ በሁልባረግ ወረዳ ውስጥ የሚገኝ ነው። ከሰሞኑ ጠቅላይ ሚኒስትር አብይ አህመድ በዚህ በስልጤ ዞን ተገኝተው ነበር እና የገጠር የኮሪደር ልማት ማሳያ የሆነ መንደርን በሶስት ወር ግንባታውን አጠናቀው እንግዲህ ለአርሶ አደሮቹ አስረክቧል እና የአርሶ አደሮቹን ህይወት ወደ ዘመናዊነት ያሻገሩ ስራዎች የተሰሩበት ነው ሲባልም ነበር እና እንዴት በምን መልኩ የአርሶ አደሩን ህይወት ቀየሩ የሚለውን አብረን እስቲ የምንቃኘውና ተከተሉ። ሁልባረግ ወረዳ ላይ ተገኝተናል ተመልካቾቻችን። በዚህ የአርሶ አደሩን ህይወት ሊቀይር የሚችል ትልቅ ስራ ተሰርቷል፣ እንግዲህ በወረዳው ማለት ነው። በተለይ ደግሞ አርሶ አደሩ ወደ ዘመናዊ የህይወት ዘይቤ እንዲመጣ አኗኗሩ ዘመናዊ እንዲሆን በማድረጉ ረገድ የገጠር የኮሪደር ልማት ስራ ማሳያ የሆነ ትልቅ ስራ ተሰርቷል። እንግዲህ በዚህ የአርሶ አደሩ ህይወት በምን መልኩ እየተቀየረ ነው የሚለውን አብረን የምናይሆናል ተከተሉ። የገጠር የኮሪደር ልማትን ስናነሳ በተለይ በዚህ መልኩ እንግዲህ ዘመናዊ የሚባል መንደር መገንባትንም የሚያካትት ነው። የአርሶ አደሩን ህይወት የሚያቀሉ መብራትን ጨምሮ የተለያዩ ነገሮች የተሟሉበት የኮሪደር የገጠር የኮሪደር ልማት ስራን ነው እየተመለከትን ያለ ነው። አሁንም አብራችሁ ቆዩ። በእነዚህ ዘመናዊ ቤቶች ውስጥ እንግዲህ አርሶ አደሮች ገብተው መኖር ጀምረዋል። የተወሰኑትም እንዲሁ ሳናገራቸው ነበር እና በተለይ ከዚህ ቀደም በቤታቸው ውስጥ ያልነበሩ ነገሮችም የተሟሉላቸው ዘመናዊ ቤቶች ናቸው። እንደምትመለከቱት በጣም ቆንጆ የሆነ አረቢያን መጅሊስ አለ። እዚ ጋ እንግዲህ ከልጆቻቸው ጋር አብረው ቁጭ ብለው ቴሌቪዥን የሚመለከቱበት፣ ከዛ ውጪ የልባቸውን የሚያወጉበት ስፍራ ነው። እንግዲህ በዚህ መልኩ ዘመናዊ ነገሮች የተሟሉለት ቤት ነው የተገነባው። ማለት ነው እንግዲህ በእነዚህ በገጠር ኮሪደር ልማት ስራው በተሰሩ ቤቶች ውስጥ አባትና እናት ለብቻቸው፣ ልጆች ለብቻቸው፣ እንዲሁም ደግሞ እንግዶች ለብቻቸው ማረፍ የሚችሉባቸው ክፍሎች ወይም ደግሞ መኝታ ቤቶች ተዘጋጅተውላቸዋል። ሌሎች ቦታዎችንም ደግሞ አብረን ሌላው በገጠር አካባቢ በተለይ የሚነሳው ከእናቶች ጋር ተያይዞ ያለው ነገር ነው። እናቶች እንግዲህ በጭስ በጣም ተቸግረው ነው የተለያዩ ምግቦችን እንዲሁም ደግሞ የተለያዩ ነገሮችን የሚያበስሉት መጠጦችን ጭምር ማለት ነው። እና ያንን ሁኔታ የሚቀይር ስራ የተሰራበት አጋጣሚን መመልከት ችለናል። በዚህ የገጠር የኮሪደር ልማት ስራ እንግዲህ እናቶች በተለይ ባዮ ጋዝ ቴክኖሎጂን ተጠቅመው የተለያዩ ምግቦችን ማብሰል የሚችሉበት እድል ተፈጥሮላቸዋል ማለት ነው። ይህም እንግዲህ ከዚህ ቀደም በተለይ ገጥማቸው የነበረውን በጭስ የመታፈን ነገር ያስቀርላቸዋል። ከዛ በተጨማሪነት እንደምትመለከቱት እንግዲህ ዘመናዊ የሚባል ኩሽና ነው ወይም ደግሞ የማብሰያ ክፍል እየተመለከተን ያለ ነው። በዚህ የገጠር ኮሪደር የልማት ስራ ከተሰሩ ስራዎች መካከል አንዱ በዚህ በጓሮ አትክልቶችን በስፋት አርሶ አደሩ እንግዲህ ያለማ ተጠቃሚ የሚሆንበት ነው። ቃሪያ፣ ቆስጣ፣ ሰላጣን የመሳሰሉ የጓሮ አትክልቶች እንዲሁም በስፋት በአርሶ አደሩ ማሳ እንዲመረቱ አስችሏል ማለት ነው። ከዛ በተጨማሪነት የአርሶ አደሩን ተጠቃሚነት ከፍተኛ ደረጃ ላይ ሊያደርስ የሚችለው ሌላኛው ነገር የማር ምርት ነው። እዚህ ጋ ከጀርባ እንደምትመለከቱት ዘመናዊ የሚባሉ ቀፎዎች እንዲሁ ተዘጋጅተው ከአርሶ አደሩ ጓሮ ይገኛሉ ማለት ነው። በገጠር አካባቢ ከሚገኘው የማህበረሰባችን ክፍል ጋር በጥብቅ ከተቆራኙ ነገሮች አንዱ የቤት እንስሳት ናቸው። እንግዲህ እነዚህ ከአርሶ አደሩ ሕይወት ጋር በጥብቅ የተቆራኙት የቤት እንስሳት ለብቻ የተሰራላቸው ማደሪያ አልነበራቸውም። አሁን እዚህ ጋር እንዳየነው የገጠር ኮሪደር ልማት ስራ አርሶ አደሩ ለብቻው የሚኖርበት እድል ተፈጥሯል የቤት እንስሳትም እንዲሁ ለብቻቸው ከአርሶ አደሩ ተለይተው ንጽህናው በተጠበቀ ቦታ እንዲያድሩ ማመቻቸት ተችሏል ማለት ነው በገጠር ኮሪደር ልማት መጠነ ሰፊ ስራዎች ከተሰራባቸው ጉዳዮች መካከል አንዱ የሊማት ትሩፋት ነው በተለይ የተለያዩ ዶሮዎችን አርብቶ ለገበያ በማቅረብ እንዲሁም አርሶ አደሩ ለግሉም በመጠቀም ኑሮን እንዲያሻሽል የሚያስችሉ ስራዎች የተሰሩ ነው የሚገኙት እዚጋ እንደምትመለከታቸው በጣም ብዙ ዶሮዎች ከአርሶ አደሩ ጓሮ ይገኛሉ። እነዚህ የአርሶ አደሩ ቤት ከማሳው አጠገብ እንዲሆን የተደረገው እንደምትመለከቱት እዚ ጋ የአርሶ አደሮቹ ቤት አለ። ከጀርባው ደግሞ እዚ ጋ ሰፋፊ ማሳ አለ። እዚ ጋ የምታዩት የ ጤፍ ሰብል ነው። እዛ ጋም የማሽላ እንዲሁም ደግሞ ሌሎች ሌሎች ምርቶች ይመረታሉ። እና አርሶ አደሩ ከማሳው ሳይርቅ በቅርበት እየተከታተለ መኖር የሚችልበትን እድል ጭምር የፈጠረ ነው። በማዕከላዊ ኢትዮጵያ ክልል ስልጢ ዞን ሁልባረጎ ወረዳ ተገኝተን እንግዲህ የገጠር የኮሪደር ልማት ስራን እየተመለከትንበት ቅኝት ይህንን ይመስላል። እንደተመለከትነው እንግዲህ አርሶ አደሩ ዘመናዊ ኑሮን መግፋት ጀምሯል። በተለያዩ የሀገሪቱ አካባቢዎችም እንደዚህ አይነት የገጠር የኮሪደር የልማት ስራዎች በቀጣይነት ይከናወናሉ። አርሶ አደሩ የተሻለ የዘመነ ኑሮ ይገባል የሚለውን ብዙዎች እየተናገሩም ይገኛሉ።